ቤት አንተ ፊት የምቆም ሰው አይደለሁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትድዳችሁ ተባረካችሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረካችሁ ጸጋው የደገፋችሁ ምሕረቱ ያገዛችሁ እግዚአብሔር ልጆች ሆይ ሁሉን የሚችል ቀኙ ይዞ ደግፎ ወይሰት ስለሰጠን እናመሰግነዋለን። እናንተስ እንዴት ቆያችሁ? እንግዲህ ወደ ትምህርት ከመባየት በፊት እንደተለመደው በጸሎት አስቧቸው። ምክንያቱም ብዙ ሰዎች በጸሎት እንድታስቧቸው ጠይቀዋል። ከተለያዩ ሁኔታዎች ከችግሮች የሚያወጣ አምላክ እንዳላም ነው እንድጸልዩላቸው ለምነዋል። ደግሞ እግዚአብሔር ሰምቶ ብዙዎቹን ደግሞ ከችግር አውጥቷል። ሁለቱም መልእክቶች ስለሚላኩልኝ ነው። ይህን ምላችሁ እግዚአብሔር ያበርታችሁ የሚሰማ አምላክ ስላለ አንገረምን ቢሰማን። እግዚአብሔር ቸር ነው ፍጹም፣ እኛ ከምንገምተው በላይ እኛም ከምናውቀው ካወቅ ነውም በላይ እሱ ቸር ነው። ስሙ ብሩክ ይሁን። እንግዲህ ከፋሲካ በኋላ ያሉት ጊዜያቶች አጠቃላይ እስከ ሃምሳ ቀን በዓለ ሃምሳ ተብሎ እንደሚጠራ ታውቃላችሁ። በዚህ ጊዜ የብሉይ ኪዳንን በዓለ ሃምሳ ምሳሌ በማድረግ ነው የምናከብረው። የብሉ ኪዳኑ የአዲሱ ኪዳን ወይም የክርስትና ሃይማኖት ምሳሌ ነው። እግዚአብሔር ብሉ ኪዳን ሲሰራ፣ በብሉ ኪዳን ውስጥ ያለውን ስርዓት የእስራኤል ልጆች ስርዓት ሲሰራ፣ የወደፊቷን ቤተክርስቲያን እና የወደፊት ትውልዱን በክርስቶስ የሚገነባውን ትውልድ በምሳሌ ለማሳየት ነው። ያው ዋናው አካሉ እኛንን ቤተክርስቲያንና አዲስ ኪዳን ነው። ግን ብሉ ኪዳን ምሳሌ ሆኖ ያው ቀርቧል። አዲሱ ኪዳን አሁን ለምሳሌ እስራኤል ከግብፅ ጋር ከወጡ በኋላ እስከ ሃምሳ ቀን ድረስ ምድረ በዳ ውስጥ እልል እያሉ የተደሰቱ ቆይተው በኋላ ተራራ ላይ ሙሴ ጽላቱን ይዞ ወረደ፣ ሕግ ተሰጣቸው ማለት ነው። እና ከባህሩ ዋሽም መሻገር በኋላ የእልልታና የደስታ የዝማሬ ጊዜ ነበር ሃምሳ ቀን። የሙሴት ማርያም ከበሮ ይዛ ንሴ በወለዛ የበላ ተዘምረ የነበረበት ጊዜ ነው ያቀን በዛ ምሳሌ ነው። እኛም እንግዲህ የሞትን ባህር በክርስቶስ ትንሣኤ በክርስቶስ መስቀልና ሞት ከተሻገርን በኋላ በእሱ የሕማም ዋጋ ከፋይነት ካረፍን በኋላ በምድረ በዳችን አለን ብንቆ ጉዞ አለን ያው ምድረ በዳ ነው ጉዞ አለው ግን ሃምሳ ቀን ተደስተን እዚያርን ያመሰግንን እየተደሰትን አለጾምን በለጾም እንዲሁ በደስታ እየበላን ጥጣን ይጸለይ እንኖራለን። እንግዲህ ይሄ በዓል ነው፣ የእረፍት በዓል ነው። ሃምሳውን ቀን ሙሉ ጌታ ኢየሱስ ክርስቶስ እንደምናየው ትንሣኤውን እያየን እንኳን አደረሳችሁ እየተባባልን ነው የምንቆየው። ስለዚህ በዓለ ሃምሳ እንግዲህ ከብሉይ ኪዳኑን ከተባለው ሐሳብ ተነስቶ ነው የሚከበረው። ሌላው በፋሲካቸውን ሲያከብሩ ደግሞ በኋላ እስራኤል ከፋሲካቸው ጀምሮ እስከ ሃምሳ ቀን ድረስ እንደዚሁ በዓል አድርገው ያከብሩታል። በሃምሳኛው ቀን የእሸት በዓል ተብሎ ይከበላል ያላቸውን እሸት እግዚአብሔር የሰጣቸውን የመከፈል የስብስበ መጥተው ወደ ቤተ ክርስቲያን ወደ ቤተ መቅደሳቸው ዞ ይመጣሉ። ያንን በጋራ ተካፍለው እየተመገቡ እግዚአብሔር የበረከት አምላክ መሆኑን እያመሰገኑ ያከብሩታል። እንግዲህ በዓል ሃምሳም ከዚሁ ጋር በተያያዘ ነው። እንግዲህ ዋናው ይህ በዓል ሃምሳ የእስራኤል በዓል ሃምሳ ለአዲሱ ኪዳን ሃምሳኛው በዓል ጥላ ነው ወይም ምሳሌ ነው። አዲሱ ኪዳን ጌታ ከተነሳ በኋላ እስከ 40 ቀን ድረስ ከእስራኤል ልጆች ከተለያዩ ደቀ መዛሙርቱ ጋር የተገናኘ ራሱን እየገለጠ ሕግን ስርዓትን እየሰራ ቤተ ክርስቲያን የምትመራበትን እያስተማራቸው እያበረታቸው 40 ቀን ቆይቶ ወደ ላይ አርጓል። ከ40 ቀን በኋላ ልክ ሊያርግ ሲል ደግሞ ኢየሩሳሌም ከተማ እንዳትወጡ መንፈስ ቅዱስ ወርድላችሁ ድረስ በማለት ከተማይቱ ሳይወጡ በጸሎት እንዲጠብቁ ከነገራቸው በኋላ በአስረኛው ቀን ወይ መንፈስ ቅዱስ ወረደ። ያ በዓል በዛው ተደመደመ። ልክ የሸት በዓል ሆነ ማለት ነው። እስራኤል መጨረሻውን ቀን ቀን እሸት እንደሚበሉበት ቤተክርስቲያን መንፈስ ቅዱስ ሲወድላት እሸት ሆነች፣ አበበች፣ አፈራች። እነ ጴጥሮስ በአንድ ጊዜ ስብከታቸው ሰዎችን የሚያሳምኑ ሆኑ። በጣም ብዙ ፍሬ የሚገኝበት አይሉት ገቡ ማለት ነውና ይህንን በዓል አምሳ ነው እንግዲህ አሁን ከትንሳኤ በኋላ እያከበርን ያለ ነው። በዚህ በዓል በቤተክርስቲያን ስርዓት ውስጥ ምንድን ነው? ይህ አጠቃላይ ሃምሳው ቀን እንደ ሰንበት ነው የሚቆጠረው። ሰው በሰንበት እንደሚያርፍ እንደማይሰራ፣ በዚህም በዓል ሃምሳ እረፍት ነው የምናረገው። ሰንበት ነው እረፍት እናረጋለን። ስግደት አንሰግድም። የሚያደክሙ ተጋድሎ የሚመስሉ ነገሮችን አናደርግም። አሁን የእረፍት ጊዜ ነው። ጾም አንጾምም። በዚህ ጊዜ ክልክል ናቸው በዓለም አቀፍ ቤተክርስቲያን ቀኖና የተከለከለ ነው። ሰዎች በሰንበት እንደማይሰግዱ ይልቁንም ማረፍ እንደሚገባቸው በሰንበትም እንደማይጾሙ እንደዚሁ እኛም አንጾምም። አንዳንድ ሰዎች አንዳንድ ምዕመናን ቴክስት ታደረጉልኝ ያላችሁ ንስሐ ልገባ እፈልጋለሁ ቀጠሮ ያዙልን ትላላችሁ። እኔም ጋር ሆነ የትኛውም ካህን ጋር ቴክስት ማድረግ ስትፈልጉ ወይም መደወል ስትፈልጉ በዓለ ሃምሳው አነሳስቶ ላስጀመረ አስጀምሮ ለሉል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።